ቴክስቶች እየተላኩ ነው። ስልክ እየተደወለ ነው። ከሱ መለየት አለብሽ። ሲቀጥል ደግሞ እሱ የኔ ነው ምናምን እንደ እና ሴቶቹ ደግሞ እኔና እሱ ተለያይተ እናንተ ምን ትጠቀማላችሁ? ዝም ዝም ይሻላል ዝም ማጥቼ እስከምቆስም ባምንሽም ባላምንሽም በቆን አልተካሽም በቪዲዮ መግቢያ እንደተመለከታችሁት ብሩክ እጅግ ባሉት ሁኔታዎች በተለይ ደግሞ ከሰሞኑ ስላጋጠሙት ሁኔታዎች በማዘን ዝም ይሻላል በማለት እጅግ የሚያሳዝን ምላሹን በዝምታ በዘፈን መልክ አጋርቷል ከሰሞኑ ሀይሚ በአንድ ጉዳይ መታለች ብሩክ የደበቀ ነገር አለ ብሩክ ይህንን ነገር ያውጣ አለ በለዚያ እዚያ እኔ እና እሱ አንቀጥልም ስትል ተደምጣ ነበር። ብዙዎች በሁኔታው በመደናገጥ አራንቺ ልጅ ታይ ምንድን ነው ልጁን የምታስጨንቂው? ልጁ ውስጥ ከሚያውቀው ምንም አይነት ነገር የተደበቀ ጉዳይ እንደሌለው ገልጾ ተናግሯል እያሉ ብዙዎች በብሩኬ በኩል ሆነው ሲከራከሩ ብዙ ነገር ሲሉም ሰምተናል። ነገር ግን ሀይሚ አሁን ድረስ ምንም አይነት ነገር ማለት አልፈልግም፣ እኔ መናገር አልፈልግም፣ ነገር ግን ብሩክ ደብቆኛል እያለች ደጋግማ ተናግራለች። ከጉዳዩ ጋር በተያያዘ የብሩኬ ወንድም የሆነው ሀብ ራሱ ጠይቆታል ወንድሙን ብሩክን ምንድን ነው የደበከው ነገር ካለ ተናገር ሲልም ሰምተነዋል በቪዲዮም በቅርብ ሰዓት በተለቀቀው አይተናል ብሩኬ አሁንም አንድ ነው ያለው መልሱ እኔ ምንድን ነው ማለት የምችለው ምንም አይነት ነገር ያጠፋሁት ነገር የለም ሀይሚ ምንድን ነው ግልጽ አድርጋ የማትናገሩ ሲል ስለ ሁኔታው ተናግሯል ታዲያ ይህ ድፍንፍን ባለ ጉዳይ ሀይሚን ምንድን ነው ያስቀየማት ምንድን ነው ሲያስከፋት እያሉ ብዙዎች ጥያቄ እየሆነባቸው ስለ ጉዳዩ ሲተነትኑ ቆይተዋል ከዚህ ጉዳይ ጋር በተያያዘ ሐይሚን አስከፍቷታል ብለን ያሰብነው በውስጥም የተላከልን ብሩክም ተይዞበታል ስለተባለው ወሳኝ ነጥብ በዝርዝር ልናስደምጣችሁ ነው ዛሬ ብቅ ያልነው። ለቻናላችን አዲስ ከሆኑ ሰብስክራይብ እንድታደርጉን የእውነት በአክብሮት እንጠይቃለን። ቀጥታ ይዤ ወደመጣሁት ዝርዝር መረጃዎች አመራለሁ። እንግዲህ ከሰሞኑ የብሩክና ሐይሚ ጉዳይ እጅግ እያሳዘነ፣ በየቀኑም የምንመለከተው ነገር ብዙ ኦዲየንሶችን እያስከፋ መጥቷል ማለት ነው። ሐይሚ ከመሬት ተነስታ ነው እንግዲህ ምንም ባልተሰማ ምንም ባልተረጋገጠ ሁኔታ ብሩክ በድሎኛል ብሩክ የደበቀው ነገር አለ ብላ የተናገረችው ታዲያ ብሩክ በሁኔታው ምንም አይነት ነገር እንደሌለ ነበር ሲናገር የነበረው። ነገር ግን በውስጥ የሚያውቁ መረጃው ደርሶናል ያሉ ሰዎች ትናንትም በቪዲዮ አጋርቻቸው አለው መረጃውን አውሮፓ ያለች ልጅ እንግዲህ ወጥራ እየተከራከረች ነው። ብሩክ እኔ እጅ መግባቱ አይቀርም እያለች ነው ስትዝት ስትናገር የነበረው እንግዲህ ዳርዳር እያለች ልህም ሐይሚን እያስያዘች ይቺ ልጅ በቀጣይ ወደ ራሷ ለማምጣትም ጭምር እየጣረች እንደሆነ ነው መረጃውን የሰማ ነው። ሐይሚ ሁሌ ግልፍተኛ ነች። ሁሌ ብልጥ ሆና ነገሮችን አታሳልፍም። አሁንም ቢሆን ባሉት ነገሮች ይህንን ጭምጭምታ የሰማች ይመስለኛል። ይቺ ልጅ እንግዲህ ብሩክ እንደሚያወራት አርጋ ነው እየተናገረች የምትገኘው። ከዛ አልፋ ተርፋ ብሩክ ጥሩ ሰው ነው የሚያስፈልገው ብሩክ በእንክብካቤ መያዝ ነው ያለበት ሁሉ እያለች ትናገራለች። ሀይሚን ሁሉ በቃ ብዙ ነገር እንደማትመቸው እያደረገች ነው የምታወራው። ታዲያ ይህንን መረጃ ስትሰማ ነው ሀይሚ በሁኔታው ተናዳ ጭራሽ ልም ብላ ለመጥፋት እያሰበች ያለችው። እዚጋ ሀይሚ ትልቅ ብልጠት ነው የሚጎላት። አሁንም ቢሆን ክፍተት በፈጠረች ቁጥር እነዚህ ቀልጣፋ በጣም ፈጣን የሆኑ አደገኛ ሴቶች ወደ እነሱ ህይወት በደንብ ለመግባት ይመቻቸዋል። አሁን እቺ ልጅ በቅርቡ ጠብቁኝ። አውሮፓ በጣም ብዙ ነገር ያላት ልጅ ነች ነው የተባለው። በወጣትነቷ ውጭ እንደሄደች ከዛም በምትኖርበት ሀገር ጥሩ ላይ እንደሆነች ብሩክና ሀይሚን ደግሞ በዩቱብ መከታተል እንደጀመረች ከዛም በመቀጠል ደግሞ ብሩክ የሚገባው ከኔ ጋር ነው እኔ ላይ ነው የሚያምረው ቪዲዮ ሁሉ እያለች ፉክክር ከሀይሚ ጋር ሆና እዛው እንደጀመረች ነው መረጃውን የነገሩኝ። እቺ ግለሰብ እንግዲህ ሀይሚን እንደምትሆነው ከሰሞኑ ሁኔታ ባሉት ነገሮች ስሜቷ ተረብሾ ከብሩክ መራቋን እየሰማች በመጣች ቁጥር ያቺ ልጅ እንግዲህ በራሷ መንገድ ጉዳዮቹ ላይ በደንብ መግፋቷም እማይቀር ነው። ይህ ነገር እንዳይከሰት ይኸው ካሁኑ እየተናገር ነው። በቅርቡ ከውጭ የምትመጣ ሰው ጠብቁ። ሀይሚ ጸባዋን አስተካክላ ያሉትን ነገሮች አመዛዝና ከብሩክ ጋር ያለውን ነገር በውስጥ ጨርሰው አብረው እስካልመጡ ድረስ ይቺ ግለሰብ እንግዲህ ለብቻ ያሸንፈዋታል ብዬ አላስብም። ይቺ ግለሰብ መታ ያሰበችው ቀጥታ ብሩክ ቤተሰቡ ቡታጅራ ሄዳ በቃ እንግዲህ ቤተሰቦቹን ሁሉ እንደምትንከባከብ በመቀጠልም እሷ ጥሩ ቤተሰብ፣ ተንከባካቢ ቤተሰብ አክባሪ ልጅ መስላ እንግዲህ በቤተሰብ በኩል ሁሉ ለመግባት እንዳቀደችም ጭምር ነው። በውስጥ እናቃታለን ያሉ ስልቦች መረጃውን ሲያደርሱ የነበረው ሀይሚ እንግዲህ እዚህ ጋ ካልነቃች እንዴት ነው መሆን የሚቻል? አልቻለው ሀይሚ አሁን ብትነቃ እንደዚህ አይነት ነገሮች ቢገቧት ኖሮ እንደዚህ አይነት ነገር አትሸወድም ነበር አሁንም ቢሆን በጣም የምታናድደው ሀይሚ ጉዳዮችን ብዙ ጊዜ አትረዳም የሆነ ነገር ሀፕን ሲያደርግ ሁሌ መሸሽ ነው የምትፈልገው ከብሩክ ታዲያ ከዛ በኋላ ነው ብሩክ ተጨንቆ ወደ ሌላም እንዳትሄድ በማሰብ ብዙ ነገር የሚያደርገው በዚህ መሀል መራራቅ ቢመጣ ብሩክም እየተናደደ በሀይሚ ነገር ክፍተት እየተፈጠረ ቢመጣ ይህን ልጅ አታገኘውም ሀይሚ ስለዚህ በኋላ የግር እሳት ነው የሚሆንባት እባካችሁ የምታቁ በቅርብ ያላችሁ ሰዎች ሀይሚን ከሜት ተቆጧት። ብዙ ልጆች ይህን ቪዲዮ እየሰሩበት ነው። የሆነ ቪዲዮም ላይ ይህንን መረጃ አግኝተው ይመስለኛል ከውጭ ሀገር ብሩክን የምታስቸግር ልጅ አለች በዛም ተናዳ ይህንንም ጭምጭምታ ሰምታ ነው ሀይሚ ያኮረፈችው ሲሉ ነበረ። እኔም ቪዲዮ ትናንት ሰርቼበታለሁ። ይቺ ልጅ እንግዲህ አይኗን አፍጣ ከምትኖርበት አውሮፓ ኢትዮጵያ ትመጣ ይሆን አብረን የምንመለከተው ነው። ከወዲሁ ግን ሀይሚ አካሂዷን ካላሳመረች አይኗ እያየ ሌላ ችግር መፈጠሩም አይቀርም ማለት ነው። እባክሽ እባክሽ ሀይሚ ቆም ብለሽ ለማሰብ ሞክሪ። የብሩኬ ወንድሞች እጅግ መልካም ናቸው። አሁንም ቢሆን ባንች በኩል ነው ያሉት። እነሱንም አታበሳጪ። ወንድሞቹ ሁሌ ይወዱሻል፣ ሁሌ ያከብሩሻል። ነገር ግን ሀብ ግን በአንድ ጉዳይ በሀይሚ በሰሞኑን ተናዷል። ምን ማለቷ ነው? ዝም ብላ ደብዳቤ ጽፋ ሚሄዷስ ምን የሚሉት ነገር ነው? እኛ እኮ ብዙ ጊዜ እንዲስማሙ ብዙ ጊዜ በመካከላቸው ክፍተት እንዳይገባ ነው የምንጨቃጨቀው። ሀይሚም የምትሰራው ነገር ልክ አይደለም ብሎ ወንድሙ ሀብ ሲናገር ነበር። ስለዚህ ይቺ ግለሰብ ወንድሞቹን ባታስከፋ ብልጥ ብትሆን ወንድሞቹንም በጥሩ ሁኔታ ይዛ እሱን፣ ሌላ ነገር ካለም በእነሱ በኩል ማስጠየቅ ይቻላል። ሀይሚ ግን ብዙ ጊዜ በቃ የልጅ ስራ ነው የምትሰራው። ሁሌም በቃ ስሜታ የሆና ነው ነገሮችን እያስኬደች የምትገኘው። ይቺ ደግሞ ከውጭ የምትመጣው ግለሰብ ብሩኬ በወንድሞቹ በእናቱ እንደማይደራደር በደንብ መረጃ ያላት ግለሰብ ነች። በጣም ይገርማችሁ እና በቀጣይ ቀጥታ ቡታጅራ ሄዳ ከነብሩክ ቤተሰቦች ጋር ነው ራሱ ቤተሰብ ሆና የምትታየው። ቀድማ ቤተሰቡን በጥሩ ሁኔታ ነው ለመያዝ ሁሉ ያሰበችው ሲሉኝ ነው እንግዲህ መረጃውን ያካፈሉኝ ማለት ነው እኔ ለ ምን በዚህን ያህል ደረጃ ሰው ቀልጣፋ ሆኖ የሰው ነገር እንደሚፈልግ ባይገባኝም የሀይሚ ሁኔታ ግን አንዳንዴ የምታደረገው ነገር ያናዳል። በደፈነው ዝም ብሎ ማኩረፍ በጣም የሚያስጠላ ነገር ነው። ብሩክም ደጋግሞ ተናግሯል። እኔ የመረረኛ ሁን ላይ እኔ የከበደኝ ነገር ይህ ነው። ለምንድነው ይች ልጅ ግልጹን የማትናገረው? እኔ ምንም ሳላጠፋ ምንም ሳላረግ ባላወቅኩት ነገር ከመሬት ተነስታ ታኮርፋለች ነው ያለው ብሩክ። ድጋሚም ተጠይቆ እኔ የማውቀው ምንም አይነት ነገር የለም ከሰሞኑ ሀይሚ ባኮረፈችውም ጉዳይ ምንም የሰማት ነገር የለም ብሎ ነው የራሱን ሁሉንም መረጃዎች በቅጹ የተናገረው። እውነት ነው፣ ብሩክ ምንም የሚያውቀው ነገር የለም። ይቺ ልጅ በውጭ ነው መረጃውን እያሰማች ያለችው። አንዴ የሆነ ቴክስት እንደተለዋወጡ ነው መረ ደረጃውን የሚያጋራችሁ እንግዲህ በቴክስት የሆነ ነገር ልካ ብሩክ የሆነ መልስ መልሶ ይሆናል፣ እንደ እህቱ እንደ ኖርማል አድናቂ አይቶ። ታዲያ ይሄን መረጃ ነው እንዲሰፋ እያደረገች ይቺ ግለሰብ። ብሩክ ከውጭ ፍቅረኛ አለው፣ ብሩክ ከውጭ የሚወደው ሰው አለ እየተባለ እየተወራ ሀይሚ እንግዲህ ከውጭ ሰው እንደሰማች እና ብሩክ በላዩ ላይ ሌላ ነገር እያደረገ እየመሰለ አሁን ጭራሽ ሌላ ነገር ውስጥ እየገባል የምትገኘው ማለት ነው። አሁንም ቢሆን የአይሚ ደጋፊ ብዙ ሰዎች እንዳላችሁ አውቃለሁ። እሷን አሁንም ቢሆን እንድትረጋጋ ምከሯት። ብሩክ አንዴ ከእጇ ካመለጠ በጣም ጸባይኛ ነው። አባቷ ደጋግሞ ተናግሯል ጋሽዬ ብዙ ጊዜም የተናገሩት ነገር አለ። ብሩክን እኔ በጣም ወደዋለሁ፣ በጣም ቤተሰብ አክባሪ ጨዋ ልጅ ነው፣ ይሄ ልጅ እንዳታስቀይም እያሉ ሲናገሯት ነበር። ስለዚህ እባካችሁ እባካችሁ ሀይሚ ካለችበት ነገር እንድትነቃና ብሩክን በሆነው ባልሆነው እያስቀየመች ከእጇ እንደ ቀልድ እንዳይወጣ እናንተም የበኩላችሁን የተቻላችሁን ነገር በኮመንት እንድታሳውቋት ማለት ትፈልጋለሁ። በቀጣይ እንግዲህ የሚመጡ ጉዳዮች ካሉም አብረን የምንመለከት ይሆናል። ለዛሬ ዘንላችሁ የመጣ ነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ነኝ ሰላሙን ሁሉ ተመኘውላችሁ ሰላም።